ኮሬሽ ጉዳት ጉዳይ ሚኬል አርቴታን አሳስቦታል። አሳስቦኛል ብሏል፣ አያም ኮንሰርንድ ብሏል። ምክንያቶቹ በርከት ያሉ ናቸው። የጊዮ ኮሬሽ በጉዳት ከዚህ ጨዋታ ውጭ የመሆን ጉዳይ፣ ጋብርኤል ማርቲኔሊ፣ ማርቲን ኦዴጋርድ፣ ኖኒ ማድዌኬ፣ ካይ ሃቨርስ፣ ጋብርኤል ጄሱስ፣ እነዚህ ሁሉ እንዲሁ በጉዳት ከዚህኛው መርሃ ግብር ውጭ መሆናቸው ግልጽ ነው እና የሚያጠቃ የሚያጠቃው ክፍል ያ ዲፓርትመንት በእነዚህ ተጫዋቾች ጉዳት እጅጉን እንዳይሳሳ ስጋት አለው አሰልጣኙ ግን ከሁሉም የተለየው ስጋት በሁለት ተከፍሎ ሊታይ ይችላል አንደኛው የቪክቶር ጊዮ ኮሬሽ በስብስብ ውስጥ ያለ ብቸኛው ንጹህ ዘጠኝ ቁጥር የመሆን ጉዳይ ከቡድኑ አሁን እንግዲህ ሊተገብረው ሊያዋህደው የበለጠ አቅንቶት የተሻለ ውጤታማ ሊያደረገው እየሞከረ ያለውን አሰላለፍ ከታክቲኩ ረገድ ይጎደዋል። በንጹህ ዘጠኝ ቁጥር ስትጫወት በሐሰተኛ ዘጠኝ ቁጥር ስትጫወት አንድ አይደለም። አሁን ቪክቶር ምን ያህሉን ጨዋታ ከዚህ በኋላ ወደ ሜዳ አይገባም የሚለው ነገር አርሰናል እርግጠኛ አልሆነበትም። ቢያንስ ከአሰልጣኙ አስተያየት መነሻነት ካየን ተጨማሪ ምርመራዎች፣ ተጨማሪ ስካን ያስፈልገዋል አለ። እና አሁን በንጹህ ዘጠኝ ቁጥር የመጫወትን እውነታ ይሄንን ታክቲክ ለመላመድ ተጫዋቾች ቀስ በቀስ ወደሚፈለገው ደረጃ ላይ ለመድረስ ወደፊት እየተራመዱ ባለበት ሰዓት ይሄንን እርምጃቸውን የሚያደናቅፍ ይሆናል። ጊዮኮሬሽ ዛሬ ብቻ ሳይሆን ቀጣይ ጨዋታዎች ላይም አንድም ይሁን ሁለት ጨዋታዎችም ካሰላለፍ ውጭ ከሆነ፣ ሁለተኛው ደግሞ በጣም አም ኮንሰርንድ ያለበት ምክንያት ጉዳቱ የጡንቻ ጉዳት ነው። ከበርንሊ ጋር በነበረው ጨዋታ እረፍት ላይ ነው እንደምታስታውሱ ተቀይሮ የወጣው። ጥሩ ስሜት ስላልተሰማው ቀየር ነው አለ። አለመመቸት ስለተሰማ ጡንቻው ነው ችግሩ። ምን እንደሆነ በደንብ በግልጽ ያወቁት አልመሰለም ገና ተጨማሪ ምርመራዎች ያስፈልገዋል ስላለ አርቴት ግን፣ የጡንቻ ጉዳት እንደዚህ አይነት ኤክስፕሎሲቭ ለሆነ አጥቂ ደግሞ በጣም የሚያሳስብ እንዲህ አይነት ታሪክ የለውማ። የጡንቻ ጉዳት ታሪክ የለው። ፍጥነቱን ሊጎትትበት ይችላል። አሁን እንግዲህ ከፊትነስ አንጻር ጡንቻው እንዲህ አይነት እንከኖች ማሳየት ከጀመረ አርቴታ በሚፈልገው መጠን ዲኦኮሬሽን ለመጠቀም ሊሳነው ይችላል። ይሄ ነው አንዱ አሳስቦኛል ያለው ቃል በቃል ያለው የጡንቻ ጉዳቶች ታሪክ የለበትም። ሜዳውን የለቀቀው ምቾት ስላልተሰማው ነው። ይህም ጥሩ ምልክት አይደለም። በተለይ እንዲህ አይነት ይሄ ኤክስፕሎሲቭ የሆኑ ተጫዋቾች አሉ አይደል፣ እንደሱ ላሉ ተጫዋች ላሉ ተጫዋቾች ይሄ ጥሩ ዜና አይደለም፣ ጥሩ ምልክት አይደለም ነው የሚለው አሰልጣኙ። ፊዚካል እንቅስቃሴዎች ላይ ሜዳ ላይ በጥንካሬ ይገለጣል። የጊዮኮሬስ ጫወት አሁን በአርሰናል በየጨዋታው ጎል እያስቆጠረ የመጣ ተጫዋች አይደለም። ቢሆንም ለክፉ አይሰጥም፣ አጀማመሩ እንደው ከጎል ቁጥር አንጻር ካያችሁት። እኔ በርንሊ ጨዋታ ደግሞ በፕሪሚየር ሊጉ ስድስት ግጥሚያዎች ላይ ሳያስቆጥር ወደ ጎል አስቆጣሪነት የተመለሰበት ጨዋታ ስለሆነ ይሄኛው የዛሬ ምሽት ጨዋታም ለእርሱ አስፈላጊ ነበር፣ ይሄንን ሪትም ለመቀጠል። በተጨማሪ በቻምፒየንስ ሊግ አትሌቲኮ ማድሪድን ሲያሸንፉ ሁለት ጎል አስቆጥሮ የቻምፒየንስ ሊጉ መድረክ የጨዋታው ኮከብ ተብሎ መመረጡ ይታወቃል። ይሄም የዛሬ ምሽቱ ጨዋታ ደግሞ ቻምፒየንስ ሊግ እንደሆነ መዘንጋት የለበትም። ለምሳሌ ሮስሙስ ሆይልንድ ባለፈው የውድድር ዘመን ታስታውሱ እንደሆነ በዩሮፓ ሊግ መድረክ ላይ በተሻለ ጎል አስቆጣሪነት በየጨዋታው ላይ ይጫወት ነበር። በሊጉ ላይ ባይሆንለት እንኳን በቻምፒየንስ ሊግ የተሻለ ነገር ሲያሳይ ነበር፣ በይቅርታ በዩሮፓ ሊግ የተሻለ ነገር ሲያሳይ ነበር። እዛ ጎል አስቆጣሪ ነው። እዚህኛው ላይ ደግሞ ያው የፕሪሚየር ሊግ ግጥሚያዎች ሲፈትኑት ይታይ ነበር። እንግዲህ ወደ ናፖሊ የተዘዋወረው የቀድሞ ማንቸስተር ዩናይትድ አጥቂ አሁን እዚህ ጋር ከአውሮፓ ተጋጣሚዎች ጋር መጫወትና ከእንግሊዝ ፕሪሚየር ሊግ ተጋጣሚዎች ጋር መጫወት ልዩነት አለው። በጨዋታ አቀራረብ በተለይ ለአዲስ አዳዲስ ፈራሚዎች እንደ ጊዮኮሬሽ ላሉት የፕሪሚየር ሊግ ተከላካዮች እድል ፈንታ አይሰጡህምና በሰከንዶች ርፍራፊ ጊዜ ነው ኳስን ከግርስር የሚያስወግዱት። አስበህ እንዳትጫወት ነው የሚያደርግ። ቀድመ አስበህ እርምጃ እንድትወስድ ነው የሚያስገድዱ እንጂ ኳስ ካገኘ በኋላ የምታስብ ከሆነ ተከላካዮቹ ግርስር ነው ያሉት። ይሄ ኢንተንሲቲ በስፔን ላሊጋ የለም። በሪያል ማድሪድ በአትሌቲኮ ማድሪድ ላይታይ ይችላል። እና አትሌቲኮ ላይ እንደዛ አይነት ጎል የማስቆጠር እድል ያገኘው ተጫዋች አሁንም በቻምፒየንስ ሊግ በቀጣይ ግጥሚያ ላይ ይሄንኑ ነገር ለማስቀጠል የሚችልበትን እድል ነው ያጣው። እና ለአርሰናል እያንዳንዱ ጨዋታ በፕሪሚየር ሊግ ላይ ደግሞ የፍጻሜ ያህል የሚታይ ስለሆነ አሁን ሚኬል አርቴታ ወደ 63፣ 64 ሚሊዮን ፓውንድ አውጥቶበት ወደ ቡድኑ የቀላቀለውን ይሄን ብቸኛ አንድ እያዘጠኝ ቁጥር ማጣት አይፈልግም። አንድ ጨዋታ ሆኖ ቀለል ያለ ጉዳት በቀጣዩ የሚመለስ ከሆነ ኢትስ ኦኬ። እዚህ ጋር ግን ማሳረፍን የመረጡት ተጨማሪ ምርመራ እንዲደረግለት የመረጡት እና ለዚህ ነው አም ኮንሰርንድ ሲላ ነበሩ። እና እያንዳንዱ ጨዋታ የፍጻሜ ያህል ነው የሚታየው ስንል ፕሪሚየር ሊጉ የምናወራው፣ ዛሬ ስለ ቻምፒየንስ ሊግ ጨዋታ ነው አይደለ? ተጋጣሚው ስላቪያ ፕራግም ሆነ ኤክስ ዋይ ዜድ በፕሪሚየር ሊጉ ፍክክር ላይ ተጽዕኖ አለው። እነዚሁ ተጫዋቾች ናቸው የሚጫወቱት። እርግጥ ስብስቡ ጥልቀቱ ሰፋ ያለ ነው፣ ከሌላው ጊዜ የሚለየው በዚህ ነው። ግን እነዚሁ ተጫዋቾች ስለሆኑ የሚሰለፉት፣ ለቀጣይ ለሳምንቱ መጨረሻ ጨዋታ ደግሞ ሪከቨር አድርገው መምጣት አለባቸው። አሁን ሰሞኑን ትናንትና የተወሰነውን ውሳኔ ሰምታችሁ ሊሆን ይችላል። የካራባው ካፕ የአርሰናልና የክሪስታል ፓላስ ግጥሚያ ዲሴምበር 23 እንዲከናወን ተወሰነ። የውድድሩ ባለቤት ኤፍኤል የእንግሊሽ ፉትቦል ሊግ የሚባለው ማለት ከፕሪሚየር ሊጉ በታች ያሉትን ሶስት ፕሮፌሽናል ዲቪዚዮኖች የሚያስተዳድረው ተቋም የካራባው ካፕ የሁለተኛው ጥሎ ማለፍ ዋንጫ ባለቤት በእሱ ነው እና ይህንን መርሃ ግብር ከሌሎች ጋር ለማጣጣም ይቻል ዘንድ ውይይቶች ሲያደርግ ነበር። ከሚመለከታቸው አካላት ከአርሰናልም፣ ከክሪስታል ፓላስም ወገኖች፣ አርሰናሎች ይሄ ጨዋታ ይቀየርልን ሲሉ ነበር። ቀኑ አሁን ለካራባው ሩብ ፍጻሜ መብቃቱ ጉዳይ ለመድፈኞቹ ፈተና ይዞ መጥቷል። ምክንያቱም በፕሪምየር ሊግ ላይ ተጫውተው አንድ ቀን አርፎ ነው ከዛ በካራባው ካፕ የሚጫወቱት። እንግዲህ በስንት ነው በሃያ ሰባት ቀናት ስንት ጨዋታ ነው ያለው? ተደራራቢ ጨዋታ ለክሪስታል ፓላስም ለአርሰናልም ፈታኝ ነው። ግን አርሰናል ለዋንጫ የሚወዳደር ዋንጫውን ታሳቢ አድርጎ እየተፋለመ ያለ ስለሆነ በእያንዳንዱ ጨዋታ የፍጻሜ ያህል የሚቆጠር ከሆነ እንዲህ አይነት የጨዋታ መርሃ ግብር መደራረብ የሚፈለግ አይደለም። ተጫዋቾች ደግሞ በዚህ መልኩ እየተጎዱብህ የሚንጠባጠቡ ከሆነ የበለጠ ያሳስባል። ያለው ጥልቀት ነው አሁን አንዱ ጥንካሬው አርሰናል? ስብስቡ ሰፊ ስለሆነ ተደራራቢ ጨዋታዎችን ተጫዋቾችን ሮቴት እያደረግክ እንዳስፈላጊነቱ እያሳረፍክ ልታጫውት ያስችላል። ግን ደግሞ ከልክ በላይ መደራረብ ደግሞ አለ። ይሁት ከኤቨርተን ጋር ጉዲሰን ፓርክ ላይ ዲሴምበር 21 ተጫውተው አንድ ቀን ዲሴምበር 22ን ካረፉ በኋላ ከክሪስታል ፓላስ ጋር ዲሴምበር 23 ይጫወታሉ። አርሰናሎች አንድ ቀን ብቻ ይሄ ከስፖርቱ ሳይንስ አንጻርም የሚደገፍ አይደለም፣ ተቃውሞ የሚያስነሳ ነው። ግን ደግሞ ውድድሩ መከናወን አለበት። ጥንታዊ ውድድር ነው። የእንግሊዝ እግር ኳስ ወጋ አጥባቂ የባህል ደጋፊዎች የሚፈልጉት እንደ ፈረንሳይ እግር ኳስ ባለው ቦታ ደግሞ ሁለተኛ ጥሎ ማለፍ ዋንጫ የተሰረዘበት ወቅት ነው። አሁን ከአራባዎ ካፕ እየተከናወነ የሚገኝበትና ከአራባዎ አርሰናል ከክሪስታል ፓላስ እንዲጫወቱ በኤቨርተን እና በብራይተን ጨዋታ መካከል ኤቨርተን አዌ ብራይተን ሆም በመካከል ገባ እና የእረፍት ጊዜያቸውን በጣም ነው የሚያሳጥርባቸው። ሪኮቨሪ ደግሞ ጊዜ ሲያጥር በቀጣይ ጨዋታ ተጫዋቾች ፐርፎርም ማድረጋቸው በሚፈለገው ብቃት ደረጃ ላይ አለመገኘታቸው ብቻ ሳይሆን ለጉዳትም ሊዳርጋቸው ይችላል። በቀላሉ የጡንቻ ጉዳትም ሊያጋጥማቸው ይችላል። እዚህ ጋር እና አርቴታ ደስተኞች አይደሉም። ይህ ውዝግብ ይህ ክርክር በሚነሳበት በዚህ ሰዓት ነው እንግዲህ አሁን የቪክቶር ጊዮኮሬሽ የጡንቻ ጉዳት ጉዳይ አሳስቦኛል ሲል ሚኬል አርቴታ ትላንት በመግለጫው የተናገሩ። እና ይሄ የሪትም ጉዳይ ነው፣ የብቸኛ ዘጠኝ ቁጥር ጉዳይም ነው። አርሰናል ከአዲስ የጨዋታ ስልት ጋር ለመላመድ እያደረገ ባለው ጥረት በሲዝን ውስጥ አሁን የሆኑ በጎ ነገሮች እየታዩ ነገሮች እያደጉ እያደጉ እየጎለበቱ በመጣበት በዚህ ወቅት ላይ ከመጀመሪያው አሰላለፍ ብቸኛው ዘጠኝ ቁጥር የመጎዳቱ ነገር ጥሩ ስሜት አልፈጠረበትም ሚኬል አርቴታ። ምናልባት ግን አንድ ነገር እጠረጥራለሁ፣ ውድ አድማጮች። ወደ ምስራቅ አውሮፓ፣ የቀድሞዋ ቼኮዝሎቫኪያ ወይም የአሁኗ ቼክ ሪፐብሊክ ከፊል የቼኮዝሎቫኪያ አካል ወደዛ ሄደው ነው የሚጫወቱት እና በፕራግ ይሄ ጨዋታ በጣም ከባድ አይደለም እና ለአርሰናል በሌሎች ተጫዋቾች ማሸነፍ ይቻላልና ምናልባት የጊዮኮሬሽ ጉዳት አነስ ያለ ቀለል ያለ ሆኖም እንዲያርፍም ተደርጎ ሊሆን ይችላል። በየጨዋታው ላይ እየተሰለፈ ስለሆነ እና አሰልጣኞች አንዳንዴ አሳስቦኛል ቢሉ እውነተኛ ስጋታቸውም ላይሆን ይችላል፣ ላይሆንም ይችላል እና በዚህም በኩል ጠርጥረን ማየት አለብን። ጉዳቱ ያን ያህል ለክፉ የሚሰጥ ጉዳት ሳይሆን ግን ደግሞ አላስፈላጊ መርሃ ግብር ይሆን አሁን እንደዚህ፣ እረፍት ላይ ተቀይሮ ወጥቶ አይ እዚህ ጋር የሆነ ስሜት ይሰማኛል እያለ እንደገና ወደ ምስራቅ አውሮፓ ወስደው በጉዞም በጨዋታም ተዳክሞ እንዲመለስ ማድረግ ለቀጣይ ሊግ ጨዋታ የሚበጅ ላይሆን ስለሚችል እያሳረፉትም ሊሆን ይችላል ብዬ ነው ማስበው። ግን ማርቲኔሊ፣ ኦዴጋርድ፣ ማድዌኬ፣ ሃቨርዝ፣ ጄሱስ ጉዳተኛ የሆኑበት ይሄ ስብስብ ሌላ ተጨማሪ ከመጀመሪያው አሰላለፍ ውስጥ አንድ ተጫዋች በተለይ ኦፌንስ ማጥቃት ባህሪ ያለው ወይ አጥቂ ተጫዋች ተጎዳ ማለት ግን ይሄ ማለት መረጃው ያልተሸፋፈነ ከሆነ ጥሩ ስሜት የሚፈጥር አይደለም ለአሰልጣኙና፣ በዛ በኩል አም ኮንሰርንድ ቢል አያስገርምም ላችሁ ነው። ዛሬ ሁለት ሰዓት ከ45 ስላቪያ ፕራግ ከአርሰናል ቀደም ብሎ ነው የሚጀምረው በዩኤፋ ቻምፒየንስ ሊግ የሊግ ፌዝ ላይ አራተኛው የጨዋታ ምሽት